ሰላም ሰላም፣ ውድ የቲኪታካ እግር ኳስ ቻናል ቤተሰቦች እንደምን ቆይታችኋል? ዛሬ ደግሞ ታሪካዊውን የደርቢ ሳይሆኑ ግን በጣም ፉክክር የሚበዛበት ጨዋታ ኤል ክላሲኮ በዓለም ዙሪያ ፉክክር ከሚጠበቁት ጨዋታዎች መካከል አንደኛው ስለሆነ ስለ ኤል ክላሲኮ ጥቂት ነገር ለማለት መጥቻለሁ። ለዚህ ዩቱብ ቻናል አዲስ ከሆናችሁት፣ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጠይቃለን። እንዲሁም ደግሞ በቴሌግራም ስላለን በቲኪ ታካ እግር ኳስ ብላችሁ ሰርች ብታደርጉ በዛም ልታገኙ ትችላላችሁ። ቤተሰባችን እንድትሆኑ እንጋብዛችኋለን ማለት ነው። በዩቲዩብ የማለቃቸውን አንዳንድ ፕሮግራሞችን በዛ ቴሌግራም ቻናላችን ስለምንለቅ ቲኪታካ እግር ኳስን ጆይን በማድረግ ቤተሰቦች እንድትሆኑ በአክብሮት እንጠይቃለን ማለት ነው። ዘንድሮ ለ262ተኛ ጊዜ የሚደረገው ኤል ክላሲኮ በሪያል ማድሪድ እና በአርሳ መካከል በአለም ዙሪያ በጉጉት እየተጠበቀ ከሚገኝ ጨዋታዎች መካከል አንደኛው ነው። ሁላችንም እንደምናውቀው በባለፈው ውድድር ዓመት በአርሳ በሁሉም ውድድሮች ማለት ነው በሪያል ማድሪድ ላይ ብልጫ ኖሮት ሪያል ማድሪድን እንዳሸነፈ ሁላችንም እናስታውሳለን ማለት ነው። በአለፈ ውድድር አመት አራት ጊዜ ሲገናኙ በአርሳ በአራቱ አሸንፈዋል ማለት ነው። አንደኛውን ጨዋታ አራት ለሶስት እንዲሁም አራት ለዜሮ ሶስት ለሁለት አምስት ለሁለት በሆነ ሰፊ ውጤቶች ሪያል ማድሪድን ማሸነፍ የቻለ ሲሆን የባለፈው የ24 25 የውድድር ዘመን በሪያል ማድሪድ በመጥፎ ከሚጠቀሱ ውድድር ዘመናት መካከል አንደኛው ነው፣ ሊጠቀስ ከሚችል የውድድር ዘመን መካከል አንዱ ነው ማለት ነው። በባለፈው የውድድር ዓመት ከባርሳ ይልቅ ለሪያል ማድሪድ ውድድር ዘመኑ ሳይጀመር ትልቅ ግንብት ተሰጥቶት ነበር ማለት ነው። ኪሊያ ሜባፔ ወደ ሴንቲያጎ በርናቦ የደረሰበት የውድድር ዘመን ነበር ማለት ነው። በባርሳ በኩል ደግሞ በሽግግር ላይ የነበረው አዲስ አሰልጣኝ አንሲ ፍሊክን ቀጥሮ ውድድር ዘመኑን ይቸገራል ተብሎ ሲጠበቅ፣ ነገር ግን በሪያል ማድሪድ ላይ በሁሉም ውድድሮች ብልጫ አሳይቶ ያጠናቀቀበት የውድድር ዘመን ነበር ማለት ነው። በመጀመሪያው ኤል ክላሲኮ ጨዋታ በአንድ ጨዋታ ስምንት ኦፍሳይድ መግባት ችሎ ነበር ኪሊያን ምባፔ። ይህም በመጥፎነት ከሚጠቀሱ ሪከርዶች መካከል አንዱ ነው ማለት ነው። አንስፍሊክ ባርሳ ቤት ከደረሱ በኋላ ካሻሻሉት ነገር መካከል ሌቫንዶስኪ እልሜው እየሄደ ያለ ተጫዋችን ወደ ላቀ ተጫዋችነት ያሸጋገሩበትና እንዲሁም ደግሞ ራፊና በጣም መጥፎ መጥፎ የወድር አመት በጃቪ አሰልጣኝነት ዘመን እያሳለፈ የነበረ ተጫዋችን ወደ ባላን ለባሎንዶር የሚፎካከር ተጫዋችነት ቀይሮታን ማለት ነው። እንዲሁም ደግሞ ላሚን ያማል የባርሳ ቁልፍ ተጫዋች ማድረግ ችለዋል ማለት ነው። አንሲ ፌሊክ በባርሳ ቤት የዘንድሮ ውድድር አመት በባርሳና ሪያል ማድሪድ መካከል ሲደረግ በባርሳ በኩል እነ ሌቫንዶስኪ፣ ቴርስ ሴገን፣ ጆዋን ጋርሲያ፣ ክሪስቲንሰን፣ ጋቢ ዳንኤል እነዚህ ሁሉ ለጨዋታው የማይደርሱ ተጫዋቾች ሲሆኑ ራፊና ለጨዋታው ኢድርሳ የሚል ሰፊ ግምት የተሰጠው ተጫዋች ሲሆን በሪያል ማድሪድ በኩል ደግሞ ዳኒ ካርቫል፣ ዴቪድ አላባ፣ ትሬንት አሌክሳንደር አልኖድ ሮድሪጋል አዊሰን የመሳሰሉት በሪያል ማድሪድ በኩል በጉዳት ዝርዝር ውስጥ የሚገኙ ተጫዋቾች ናቸው። በዘንድሮ ውድድር ዓመት ሪያል ማድሪድ በላሊጋው ባደረጋቸው ዘጠኝ ጨዋታዎች ስምንቱን አሸንፎ በአንዱ ተሸንፎ በአያ አራት ነጥብ የላሊጋው መሪ ሲሆን፣ በተቃራኒው ባርሰሎና ደግሞ በዘጠኝ ጨዋታ ሰባቱን አሸንፎ አንዱን አቻ ወጥቶ አንዱን ተሸንፎ ከመሪው ሪያል ማድሪድ በሁለት ነጥብ አንሶ በአያ ሁለት ነጥብ ሁለተኛ ላይ ይገኛል ማለት ነው የዘንድሮ ኤል ክላሲኮ እንደ ባለፈው አመት ለባርሴሎና ቀላል ይሆናል ተብሎ አይጠበቅም። ጃቪ አሎንሶ ሪያል ማድሪድ ቤት ከደረሰ በኋላ ድንቅ ስራን እየሰራ ይገኛል ማለት ነው። አንዳንድ የዚህ ጨዋታ ትሪኮችን ብንመለከት የመጀመሪያው ኤል ክላሲኮ የተደረገው ለፈረንጆቹ የዘመን አቆጣጠር በ1902 ግንቦት 5 ሲሆን በዛም ጨዋታ ባርሳ ሪያል ማድሪድን 3 ለአንድ ማሸነፍ ሲችል ጨዋታ የኮፓ ዴላሬ ጨዋታ ነበር ማለት ነው። እስካሁን ኤል ክላሲኮ ለ261 ጨዋታዎች ሲደረጉ ማድሪድ 105 ጨዋታዎችን በማሸነፍ ቀዳሚ ሲሆን ባርሰሎና ደግሞ 104ቱን ሲያሸንፍ 52 ጨዋታዎችን አቻ ወጥቷል ማለት ነው። የዘንድሮውን ኤል ክላሲኮ ጨዋታ ባርሳ የሚያሸንፍ ከሆነ ከማድሪድ እኩል 105 ድሉን ያስመዘግባል ማለት ነው። በኤል ክላሲኮ ብዙ ጨዋታዎችን በመጫወት ሪከርድ ያዘው ሰርጂዮ ቡስኬት ሲሆን በ45 ጨዋታ ሪከርዱን ይዟል ማለት ነው። በኤል ክላሲኮ ብዙ ግብ ያስቆጠረው ተጫዋች ሊዮኔል ሜሲ ሲሆን 26 ግቦችን ማስቆጠር ችሏል ማለት ነው። ይህ ጨዋታ ከጨዋታነቱ ባሻገር በተለያዩ የፖለቲካ አስተሳሰብ ባላቸው ማህበረሰቦች መካከል የሚደረግ ጨዋታ ነው ማለት ነው። እንደሚታወቀው ባርሴሎና ካታሎኒያውያን የመገንጠል ጥያቄ የሚያራምድ ቡድን ሲሆን ሪያል ማድሪድ ደግሞ የስፔን ዩኒዝም ተከታይ የሆነ ክለብ ነው ማለት ነው። ይህም በሁለቱ የተለያየ የማህበረሰባዊ እና ኢኮኖሚያዊ ያላቸው ቡድኖች መካከል የሚደረግ ጨዋታ ነው ማለት ነው። በ2024 በወጣው የፎርቢስ መጽሔት ጋዜጣ ላይ ሪያል ማድሪድ እና ባርሴሎና በዓለም ላይ ካሉ እጅግ ውድ እግር ኳስ ቡድኖች መካከል በቅደም ተከተልነት አንደኛና ሶስተኛው ደረጃ ላይ አስቀምጧቸዋል ማለት ነው። ሁላችንም ደግሞ የምናውቀው ኤል ክላሲኮ ሲነሳ ክርስቲያኖ ሮናልዶ እና ሊዮኔል ሜሲ ይጠቀሳሉ ማለት ነው። ከ2009 እስከ 2018 የነበረው የውድድር ዘመን ላይ ማለት ነው በእነሱ ፉክክር የሚካሄድ ኤል ክላሲኮ ነበር ማለት ነው። በዚያም ዘመን ከፍተኛ ፉክክር ከታየባቸው ኤል ክላሲኮች እነዚህ ሁለቱ በነበሩበት ጊዜ ነበር ማለት ነው። በጊዜያቸው ሁለቱም ለክለቦቻቸው ብዙ ሪኮርዶችን የሰበሩ ሲሆን ሁለቱ ተጫዋቾች ከሪያል ማድሪድ እና ባርሴሎና ገና ጋር በነበሩበት ወቅት በላሊጋ ና በቻምፒዮንስ ሊጉ ከፍተኛ ግብ ቆጣሪዎች ሆኖ ተፈራርቋል ማለት ነው። በዚያ ወቅት ሮናልዶ በአውሮፓ የወርቅ ጫማን ሶስት ጊዜ ሲያሸንፍ ሜሲ ደግሞ አምስት ጊዜን አሸንፏል ማለት ነው። በተጨማሪ ሜሲ የባሎንዶር ሽልማትን አምስት ጊዜ ማሸነፍ ሲችል ሮናልዶ ደግሞ አራት ጊዜ አሸንፈዋል። ማለት ነው። በባርሳ እና ሪያል ማድሪድ በነበሩበት ወቅት ማለት ነው። በስፔን በነበሩበት ዘጠኝ ዓመታት ማለት ነው። በጋራ ሁለታቸው 922 ጎሎችን ማስቆጠር የቻሉ ሲሆን በኤልክላሲኮ ጨዋታ ደግሞ በጋራ 38 ጎሎችን ሲያስቆጥሩ አያው በሊዮኔል ሜሲ የተቆጠሩ ሲሆን የቀሩ አስራ ስምንቱ ደግሞ በክርስቲያኖ ሮናልዶ አስቆጣሪነት የተያዙ ነበር ማለት ነው። የሜሲ እና ሮናልዶ ፉክክር በሁለቱ ተጫዋቾች ባስቆጠሩት በርካታ ጎሎች ተለይቶ የሚታወቅ ሲሆን ይሄም ለሁለቱ ቡድኖች በርካታ የሀገር ውስጥና የአውሮፓ ዋንጫዎችን አበርክቷል ማለት ነው። በዘጠኝ ውድድር ዘመናት ስድስት ቻምፒዮንስ ሊግ ዋንጫዎችን በማሸነፍ ክለቦቻቸው በአውሮፓ የበላይ የነበሩበት ጊዜ ነበር ማለት ነው። ከእነሱ ፉክክር በተጨማሪ እንደምናስታውሰው የባርሳ ጥምረት ኤምኤስኤን እና በሪያል ማድሪድ በኩል ደግሞ ቢቢሲ ቤል፣ ቤንዜማ፣ ክርስቲያኖ ሮናልዶ እና በባርሳ በኩል ደግሞ ኤምኤስኤን ሜሲ፣ ሱዋሬዝ፣ ኔይማር በፉክክሩ ላይ ተጨምሮ ኤል ክላሲኮን የላቀ ደረጃ ላይ ማድረስ ችሎ ነበር ማለት ነው። ክሪስቲያኖ ሮናልዶ በ2018 ሪያል ማድሪድን ከለቀቀ በኋላ እንዲሁም ደግሞ በ2018-19 ውድድር ዘመን ሜሲ ጉዳት አስተናግዶ በኤል ክላሲኮ ላይ ሁለቱ ባልተገኙበት በዚያ ዘመን ከ2007 ወዲህ ለመጀመሪያ ጊዜ ኤል ክላሲኮ ሁለቱም ተጫዋቾች ሳይኖሩ በመደረጉ በመገናኛ ብዙሀን ላይ አንዳንድ ጸሐፊዎች የዘመን መጨረሻ ብሎ ገልጾታል ማለት ነው። በዚያ ጨዋታ ላይ ባርሴሎና አምስት ለአንድ ማሸነፍ ችሎ የነበረ ጨዋታ ነበር ማለት ነው። በዘንድሮስ እናንተ በግላችሁ በዚህ ጨዋታ ምን ትጠብቃላችሁ? ሀሳባዎቻችሁን በኮሜንት መስጫ ላይ ልታሳውቁን ትችላላችሁ። ማን አዲስ ታሪክ ይጽፋል? ይህንንም በኮሜንት መስጫ ላይ አሳውቁን። ለዛሬው ይዤላችሁ የመጣሁት ይህንን